እንዴ ነው በቃ ትዳር ሁሌም ቀጥ ብሎ ሊሄድ አይችልም። ኤክስተርናል ፋክተርስም ብዙ ስለሆኑ ማለት ነው የሚመጡ ነገሮች አንዴ ሲመቱን፣ አንዴ ስንነሳ፣ ግን ደግሞ በቲም ሆነን ተዋጋናቸው፣ አሸንፈናቸው በጋራ አለ። እነዚህ ጥንዶች ላለፉት 17 ዓመታት በጓደኝነት በእጮኝነትና በትዳር ቆይተዋል። ወደ ትዳር አለም ከመግባታቸው በፊት የቅድመ ጋብቻ ትምህርት መማራቸውንም ይገልጻሉ ስለ እርስ በርስ ግንኙነት የቤተሰብ ግንኙነትን በተመለከተ የገንዘብ አያያዝ፣ ግጭት አፈታት፣ ሌሎችንም እንደዚሁ ለመማር እድል ነበረን። ለመማካከር ከፋ ያለ ጉዳይም ሲያጋጥመን የህይወት ከበድ ያሉ ሁኔታዎችም ሲያጋጥሙን ለማማከር ለመጠየቅ እድሎች ነበሩን። እሱን ሆን ብለን እናደርገው ነበረ። አንድ ወንድ ወይም አንዲት ሴት በህይወት ዘመናቸው ከሚያደርጓቸው ትላልቅ ውሳኔዎች መካከል አንዱ የትዳር ጓደኛ መምረጥ ነው። ትዳር ለመመስረት የሚያስብ ሁሉም ከሰርጋቸው ቀን በኋላ ያለውን ጊዜ አሻግረው ቢመለከቱ የተሻለ ነው ይላሉ የትዳር አማካሪው መጋቢ ጥበብ ግዛው መኮንን። ትዳር ዝም ብሎ ሲፈለግ የሚጀምር ሳይፈልግ ደግሞ የሚቋረጥ ህይወት አይደለም። ትዳር ማለት እስከ መስዋዕትነት መስዋዕትነት የሚከፈልበት ህይወት ነው። ትዳር ማለት በአንተ ይባስ በአንቺ ይባስ ተባብሎ የሚኖርበት ህይወት ነው። ትዳር ማለት ትልቅ ተቋም ነው። ትዳር ማለት አሁን የምናየውን ዓለም አሁን የምናያትን ገጽ እንድትይዝ ያደረገ ምንድን ነው? ትዳር ነው። በትዳር ነው ልጆች የሚመጡ እና እነዚህ ነገሮችን አስቀድሞ አስቦ የገባበት ሰው ለፍቻ አይዳረግም፣ ወይም ደግሞ ሰላምን ያጣ ኑሮን እየተጋተ አይኖርም ቀድሞ ስለሚዘጋጅ ማለት ነው። እና ቅድመ ዝግጅት እጅግ በጣም አስፈላጊ ነው። ጋብቻም አንድ አይነት ሊሆኑ የማይችሉ የተለያየ ባህሪያት ያላቸው የሁለት ሰዎች ጥምረት ነው። አዳዲስ ተጋቢዎች በጓደኝነትና በእጩኝነት ዘመናቸው ከነበራቸው ትውቅ ይልቅ ወደ ተዳር ሲገቡ ነው መተዋወቅ የሚጀምሩትን ብለው ያስረዳሉም። ገና ሲጋቡ ልዩ የሆነ ፍቅር ይታያል። ከዛ ትንሽ ሲቆዩ ትንሽ ደበቅ ያለች እንትን ትመጣለች። ጠባይ እየታወቀች እየታወቀች ትመጣለች። ትንሽ መጋጨት ይጀምራል። ከዛ እሷንም ደግሞ አይ ቆይ እስኪ እየተባለ እየተቻለ ይመጣል። ሶስተኛ ላይ በጣም ከፍተኛ ግጭት ሊኖር ይችላል። ያንን ካለፉ በኋላ ደግሞ እንደገና ደግሞ እየተረጋጋ ደግሞ ይመጣል። ለምን ተዋውቀው ኋላ እየተዋወቁ ሲመጡ እየተረጋጋ እየተረጋጋ አይ ይህንንስ ልለፍለት ጠባዩ ነው፣ ይሄስ ጠባዩዋ ነው እንዲህ እያሉ ያንን እየቻሉ እየቻሉ ማለት። በትዳር ዘመናቸው ሶስት ልጆችን ያፈሩት ጥንዶቹም የመጀመሪያዎቹ ዓመታት በፈተና የተሞሉ እንደነበሩ ያነሳሉም። ግጭቶችና በተለያዩ አጋጣሚ የሚከሰቱ ፈታኝ ችግሮች አንዳቸው ለሌላው ያላቸውን ፍቅር እውነተኛነት ማረጋገጥ የሚችሉበት አጋጣሚዎችን ከፍቶልናል ይላሉ። ጥንዶቹም አምስት ዓመቱ በተለይ በልጆች ጤና በጣም የተፈተንበት ወቅት ነበርና ግን እኔ እና እሱ አይደለንም ጠላት የመጣብን ችግሩ ነው ጠላታችን። ስለዚህ እኔ እናሱ እንዴት እንደ አንድ ሆነ ያንን ችግር እንገጥመዋለን። የዛኔ አቅምም ይኖረናል። ስለዚህ ይበልጥኑ ለመዋደድ ለመተዋወቅ፣ ለመቀራረብ እሱ ላይ በጣም አተኩረን እንሰራ ነበር። እሷ ሴት ነች እናት ነች፣ እኔ ወንድ ነኝ። አንድን ጉዳይ የምናይበት መንገድ በጣም የተለያየ ነው። ሶ መከላከል ላይ እናተኩራለን፣ ግን ደግሞ ከመጣም በኋላ ኮንፍሊክትን ለጥሩ ነገር መጠቀም ያንን ኢነርጂ ለልማት መዋል ማለት ነው። ለቤተሰባዊ ልማት ለመዋል መሞከር ግጭትን እንደ ጤና ማየት ነው አንዱ ጥሩ ነገር። የትዳር ጥንካሬ የሚፈተነውም ጥንዶች አስቸጋሪ ሁኔታዎችን ተቋቁሞ ሲያልፉ ነው የሚሉት የትዳር አማካሪው፣ ግጭቶችን በበጎ ጎኑ መውሰድ ትዳራቸውን ለማስቀጠል ይጠቅማቸዋልም ይላሉም። ሰው ከራሱ ጋር እንኳ ይጋጫል፣ ከስሜቱ ጋር ይጋጫል። ስለዚህ መጋጨት አለ በመሰረቱ። ግጭት በራሱ አሉታዊ ብቻ ነው ያለው ማን ነው? አዎንታዊ ነገር አለው። ሰዎች ሲጋጩ ሀሳብ ለሀሳብ ሲፋጭ ምን ይመጣል? የተሻለ ነገር ይመጣል። ከዚህ የሆነ ነገር ይመጣል። ከዚህ የሆነ ነገር ይመጣል ያንን አንድ አድርገው ትዳራቸው እንዲመሩ ያደርጋል። እና ግጭት የሌለበት ህይወት የለም። ግጭት የሌለበት ትዳር የለም። ልዩነቱ ግን ግጭቱን ማኔጅ የምናደርግበት ነገር ነው። የማህበረሰብ ጠንካራ መሰረት እንደሆነ የሚነገርለት ትዳር ወይም ጋብቻ የመፍረስ አደጋ ሲጋረጥበት ባለቤቶችን ብቻ ሳይሆን ሀገር ላይም አሉታዊ ተጽዕኖ አለው። የሚያስቀና ትዳር ያላቸው አሉ። በአንጻሩ ደግሞ ዛሬ በሚያሳዝን ሁኔታ ትዳር እንደ ቀላል ነገር ዝም ብሎ እየሄዱ እየፈቱ እንደዚህ የሚሆንበት ሁኔታ ደግሞ እናያለን፣ እንሰማለን። ስለዚህ ትዳር በፈረሰ ቁጥር ሀገር ምን እየሆነ ነው? ትዳር በፈረሰ ቁጥር ህብረተሰቡ ምን እየሆነ ነው? የሚለውን በደንብ እያንዳንዱ ካሰበ እያንዳንዱ ድርሻውን ከተወጣ የሃይማኖት አባቶችን በየእምነታቸው ድርሻቸውን ከተወጡ ልጆቻቸውን ካስተማሩ የቅድመ ጋብቻ ትምህርት ከሰጡ በእውነት ይህንን ትውልድ እንታደጋለን የሚል ሀሳብ አለን።